ሰባት ባንኮች ተዘረፉ። በአማራ ክልል ሰሜን ወሎ ዞን መርሳ ከተማ ከትናንት በስቲያ ማክሰኞ መስከረም 27 2018 ዓ ም የመርሳ ቅርንጫፍ የሆኑት አቢሲኒያ፣ አዋሽ፣ ዳሽን፣ አማራ ባንክ፣ ሂጅራ፣ ቡና፣ ዘምዘም ባንኮች ከሌቱ 10 ሰዓት ዝርፊያ ተፈጽሞባቸዋል ተብሏል። ዳሽን ባንክ ብቻ 5 ሚሊዮን ብር በላይ ዘርፈው መውጣታቸው ተገልጿል። ዘራፊዎቹ ከሌሎቹ ባንኮች በአጠቃላይ ምን ያህል ብር እንደተዘረፈ ለጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድኔ የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እንግዲህ የሀገሬ ልጆች የመርሳ ልጆች የወሎ ሀብሮ ወረዳ ልጆች በአሁኑ ሰዓት ላይ በተለያዩ ገጠር በሀብሮ በጌራና በፋጅ ምናምን የሚባል ሀገራት ያው የተወሰነ ረብሻ አለ። ሀገራችንን ሰላም ያድርግልን። እና እንግዲህ ዛሬ በሚያሳዝን ሁኔታ መርሳ ከተማ ላይ እንደምታዩት ነው። እንግዲህ የመርሳ ተቋማት በዚህ መልኩ ከጥቅም ውጭ ሆኖ ተካትሏል ማለት ነው። ማን ምን እንደዚህ እንዳደረገው ስም መጥራት አይጠበቅብኝም። አሁን መርሳ መርሳ ከተማ የተለያዩ ከተማዎች፣ የተለያዩ ወረዳዎች አሁን በማን ቁጥጥር ስር እንዲሆኑ ሁላችሁንም ስለምናውቅ ማለት ነው እና ቤተሰብ እንግዲህ መርሳችን በዚህ መልኩ ወድማለች እላችኋለሁ። ፖሊስ ጣቢያውም ምናምንም ብቻ ተቋማት የመርሳ ተቋማት እንደዚህ የመንግስት መስሪያ ቤቶች ምናምን የሚባሉት በዚህ መልኩ ወድመዋል። አለ ሀገራችንን ሰላም ያድርግልን። እና ደግሞ እንግዲህ የሚያሳዝነው ደግሞ ከዚህ በላይ የሚያሳዝነው ነገር ምንድን ነው? የመርሳ ባንኮች አዋሽ ባንክ፣ ቡና ባንክ፣ ንግድ ባንክ ብቻ እየተለያዩ የባንክ ቅርንጫፎች በመርሳ ከተማ ላይ መዘረፋቸው ተሰምቷል ማለት ነው ተዘርፈዋል እና የመዳም ክመሞች የመዳም ክመሞች እንዴት ናችሁ ሰላም ናችሁ እንግዲህ በባለፈው ሳምንት ታውቃላችሁ መካነ ሰላም ላይ ሙስሊም ሙአዚኖች እንደተገደሉ የተለያየ ራብሻ እንደተነሳ ሁላችሁንም እናውቃለን ብቻ ያማለ ያማለ አለ ሀገራችንን ሰላሟን ይመልስልን ማለት ነው ለህዝባችንም ለሀገራችንም የሚስማማው ሰላም ነው ረብሻ ሀገርን ያፈርሳል ሀገርን ያፈርሳል እንጂ ሀገርን አይገነባም መስለን እና የምንላችሁ ፈልጌ ነው እንግዲህ መዲያም ቤት ቁጭ ብላችሁ በተለያየ አረብ ሀገር ተቀምጣችሁ በባለፈው እንግዲህ የመካነ ሰላም መዋዘኖች ሲገደሉ የኢትዮጵያ አባቶች የኢትዮጵያ አዛውንቶች ወጥተው ምንድን ነው ያሉት ልጆቻችን አረብ ሀገር የተቀመጡ ልጆቻችን ባስታጠቁት መሳሪያ ተገደልን ብለው ነበረ ድምጻቸውን ያሰሙት ማለት ነው። እውነታቸውን ነው። ከአሁን በፊት እንግዲህ እንደሚታወቀው በተለያየ ጉርብ በአረብ ሀገር ያሉ ሴቶችም ወንዶችም ተሰባስበው ብር እያዋጡ ወደ ገር ሲልኩ ነበረ። እውነት ነው፣ ይሄ ምንም የሚካድ ነገር አይደለም። እና ብር እየተዋጣ በዋትስአፕ ጉርብ ገሊት ገሊት ገሊት እየተባለ ሰና ሀገሯ ሰና አባቷስ እየተጠራ ይሄን ብር እያዋጡ ወደ ኢትዮጵያ ሲልና ሲመነዘር እናውቃለን። ዛሬ ላይ ደግሞ ይኸው ሀገራችን ማን እያፈረሰው እንዲሆነ ሀገራችን ባንካችን ማን እየዘረፈው እንደሆነ እንግዲህ ይፋ ወጥቷል ማለት ነው። ሁለት ሺ አስራ ስምንት በሚያሳዝን ሁኔታ በዚህ መልኩ ሀገር እየወደመች ነው። በአሁኑ ሰዓት በተለያዩ ከተሞች ያው የመንግስት ሰራተኞች ትንሽ ስልጣን አላቸው ሲጀምር ከመንግስት ጋር ንትት ያላችሁ የሚባሉ ሰዎችም ሁላቸውም ከተማይቱን እየለቀቁ ስለወጡ ሀገራችን እንግዲህ በዚህ መልኩ እየወደመች ነው ማለት ነው። በአረብ ሀገር ያሉ ሴቶችም እንግዲህ ባንክ ብር ያስቀመጣችሁ የመደም ቅመሞች እርማችሁን አውጡ፣ ተዘርፏል። ማን ሊከፍላችሁ ነው? ማን ሊከፍላችሁ ነው? ተዘረፈ። የምር እኮ ነው። እና እንግዲህ ከአንድ ባንክ ብቻ አምስት ሚሊዮን ብር ነው የተዘረፉ ተብሏል ኢትዮጵያ ላይ የአምስት ሚሊዮን ብር እንግዲህ መቼስ ኢትዮጵያ ያለ ሰው ባንክ አያከማችም ብር ባንክ አያከማችም። እንደሚታወቀው የአረብ ሀገር የመደብ ክማሞች ናቸው ብራቸውን የሚያከማችሁት ባንክ ላይ እና በሚያሳዝን ሁኔታ በዚህ መልኩ ተዘርፏል። መርሳ ከተማ ማለት ነው። እና እንግዲህ የፋኖ ደጋፊዎች እንኳን ደስ አላችሁ፣ መበሩ ካለይኩም አላችሁ። አሁን የመረን እኮ ነው የቀለኩኝ አይደለም። እንኳን ደስ አላችሁ። እናንተው አብለታችሁ፣ እናንተው አብራሳችሁ፣ ዙራችሁ፣ ተነከሳችሁ። ማለት እንግዲህ እንደዚህ ነው። ማን ሊከፍላችሁ ነው? ብራችሁ ነው የኔ ጥያቄ። አሁን እንግዲህ ተዘረፈ፣ ተዘረፈ። መንግስትን እየተቃወማችሁ ነው፣ መንግስት ወረደን እያላችሁ ነው። አሁን እንግዲህ በሽፍታ ተዘረፈ፣ ብርሁላ ተዘረፈ። ማን ነው የሚከፍለው? የኔ ጥያቄ ማለት እንዴ ይከፍለው ህዝብ ነው የሚከፍለው? መንግስት ነው የሚከፍለው? ማን ነው የሚከፍለው? ይህንን የተዘረፈ ብር ወይንስ ስጦታ አልሰጧቸው ነው? ዝም ትላላችሁ? ብራችሁን ዝም መትሩ ወይንስ እንደ እንደ ልጆች ወደ ይህን ይሄን ይሄን ምርኳልኝ ይኔ ብሪ ይኔ ብሪ ይኔ ብሪ። እና እንግዲህ ባንክ ብር ያስቀመጣችሁ ሰዎች በመርሳ ከተማ የለም ለምታበቃላችሁ አሉ ተዘርፋል። አርማችሁን አውጡ። ከፈለጋችሁ ደግሞ መንግስትን ጠይቁ። አሁን መንግስትን መንግስትን እኮ ብትጠይቁ እናንተ አሁን የሌላኛው ግሩፕ ደጋፊ ከሆናችሁ መንግስትን እራሱ እንዴት ነው የምትጠይቁት? ማለት እስኪ አስቡበት። መንግስትን ብራችን ተዘረፈ ትላላችሁ። ማን ዘረፈው ሲባል ማን ዘረፈው ማን እንደዘረፈው ደግሞ እናንተ ታውቃላችሁ። ስለዚህ ራሱ ይክፈላችሁ ነው የሚላችሁ መንግስት እራሱና ቤተሰብ አላህ ሀገራችንን ሰላም ያደርግልን። መርሳይ የመቸ ነውን? ያሁን በቃ ስድስት ልደት ወጥች ከሀገር የገብች ዘና ፈታ እያልኩኝ እኖራለሁ ስል ይኸው በቃ ሀገር እርብሽ ሲል ሰው ምርብሽ ሁሉ ነገር ግራ ነው የሚገባው። ሲጀመር እና ሀገራችን ኪሳራ ነው የምትገባው እንደዚህ አይነት ነገር ሲፈጠር ኪሳራ ነው እንጂ ምንም ትርፍ የለውም ሀገራችን ላይ ማለት ነው። 2018 እንዲሁ ሁሉም ስብስብ ብሎ እንደ ድሮ አንድ የሚሆንበት ጊዜ ይሆንልን። እኛ ሰልችቶናል፣ ሁልጊዜ ሁልጊዜ ጦርነት፣ ሁልጊዜ መሻከል፣ ሁልጊዜ ራብሻ፣ ሁልጊዜ መዘረፍ፣ ሁልጊዜ ምናምን ምናምን በጣም ነው የሰለችን እና በአሁኑ ሰዓት ደግሞ በሀገራችን ብዙ ልጆች እየታገቱ ነው። በማን እንደሚታገቱ ራሳችሁ ታውቃላችሁ። ማን እንደሚያግታቸው ራሳችሁ ታውቃላችሁ። እየወሰዱ መቶ ሺ ብር አንጡ፣ ሁለት መቶ ሺ ብር ሶስት መቶ ሺህ ብር አንጡ እየተባለው ምስኪን የድሃ ልጅ ፍየል እረኛውን ሁላ ህፃናትን ሁላ እየወሰዱ ይኸው ብር አንጡ ብር ካላመጣችሁ ሰን ንገላቸዋለን እየተባለ ያለበት ጊዜ ነው። እንግዲህ ይህንን ማን እንደሚያደርግ ራሳችሁ ታውቃላችሁ? ራሳችሁ ሀያ አራት ሰዓት ከዋይፋይ ከኢንተርኔት የማትወጡ የአረብ ሀገር ሴቶች ታውቃላችሁ? ይሄንን ስራ ማን እንደሚሰራ በአገር ራሶች ስትደውሉ ምን እንደምትሰሙ ታውቃላችሁ? ቤተሰብ ስትደውሉ ምን እንደሚፈጠር ታውቃላችሁ? ምን እንደ እንደሚባል ታውቃላችሁ? እና እስኪ አሁን ምን ትላላችሁ? ተላላችሁ ወገን፣ እና ሁላችሁም ዱአ አድርጉልኝ። ሀገራችንን ሀገራችንን አላህ ሰላም ያድርግልን። እቺን የመሰለች ውብ ሀገር በዚህ መልኩ ታምር ነበረ ሀገራችን፣ ግን ምን ዋጋ አለው። ደስ እኮ ትላለች ሀገራችን የምር አየሯ ብቻ ሰላማ ብቻ ሰላም ያርግልን አላህ ሀገራችንን